ያስተለን ውድ የዩቲዩብ ተከታታዮቻችን፣ በዚህ ቪዲዮ ስለ እንቅልፍ ማጣት ወይም ኢንሶምኒያ እናወራለን። ለመከታተል አብራችሁ ይቆዩ። የሰው ልጅ እድሜው በጨመረ ቁጥር የእንቅልፍ ፍላጎቱም ይለያያል። ጨቅላ ሕፃናት በቀን ውስጥ ከ14 እስከ 17 ሰዓት ሊተኙ ይችላሉ። አዋቂዎች ደግሞ በቀን ውስጥ ከ7 እስከ 9 ሰዓት እንቅልፍ ያስፈልጋቸዋል። እንቅልፍ እጦት ማለት በቂ እንቅልፍ ባለማግኘቶ ምክንያት ወይም ጥራት ያለው እንቅልፍ ባለማግኘቶ ምክንያት በአስተሳሰቦ ወይም በዕለት ተዕለት ኑሮ ላይ መስተጓጎል ሲያጋጥሞት ነው። ይህም ማለት በቂ እንቅልፍ እድል ኖሮ እንቅልፍ ለመጀመር መቸገር፣ ለመቀጠል መቸገር ወይም ጥራት ያለው እንቅልፍ ለማግኘት መቸገርን ያካትታል። ህዝባችን ውስጥ ወደ አስር ፐርሰንት ያለው ህዝብ የእንቅልፍ እጦት ያጋጥመዋል። የእንቅልፍ እጦት የአጭር ጊዜ ወይም የረጅም ጊዜ ሊሆን ይችላል። የአጭር ጊዜ ለቀናት ወይም ለሳምንታት ይቆያል። የረጅም ጊዜ ደግሞ ለሶስት ወር ወይም ከዛ በላይ ይቆያል። የአጭር ጊዜ እንቅልፍ እጦት በቀን ውስጥ ትኩረት የማድረግ ችግር ወይም ድካም ያመጣል። የረጅም ጊዜ እንቅልፍ እጦት ግን ለተለያዩ በሽታዎች ይደርጋል። የእንቅልፍ እጦት ምልክቶች ምን ምን ናቸው? ከእንቅልፍ እጦት ምልክቶች ውስጥ አንደኛው ማታ ላይ እንቅልፍ ለመጀመር መቸገር፣ ሌሊት መንቃት፣ በጣም በማለዳ መንቃት ሀይማኖት ውስጥ የድካም ስሜት ወይም የእንቅልፍ ስሜት መሰማት፣ መበሳጨት፣ የድባቴ ስሜት መኖር፣ በትምህርት ወይም በስራ ገበታ ላይ ትኩረት ለማድረግ መቸገር፣ በትምህርት ወይም በስራ ላይ ብዙ ስህተቶችን መስራት፣ ስለ እንቅልፍ ማጣት የማያቋርጥ ስጋት ወይም ጭንቀት መኖር፣ የዘገየ እንቅስቃሴ መኖር፣ ምንም እንኳን የድካም ስሜት ቢሰማዎትም ቀን ላይ ለመተኛት መቸገር ያካትታል። የእንቅልፍ እጦት መንስኤዎች ምን ምን ናቸው? ለእንቅልፍ እጦት ከሚዳርጉ ምክንያቶች መካከል አንደኛው ውጥረት ወይም ጭንቀት መኖር፣ ከቦታ ቦታ በሚጓጓዙበት ምክንያት የሚኖር የእንቅልፍ መዛባት ወይም ጄትላግ፣ በየቀኑ በተለያየ ጊዜ መተኛት፣ ቀን ላይ የመተኛት ልምድ መኖር፣ በአልጋ ላይ መስራት፣ መመገብ፣ ወይም ቴሌቪዥን ማየት፣ ከመተኛቱ በፊት ኮምፒውተር ወይም ስልክ መጠቀም፣ ባልተለመደ ቦታ መተኛት፣ አዲስ ስራ በሚቀይሩበት ጊዜ የእንቅልፍ ሰዓቱን ለመልመድ መቸገር፣ በሚተኙ ጊዜ ጫጫታ መኖር፣ የሚተኙበት ክፍል ከመጠን በላይ የሚሞቅ ወይም የሚቀዘቀስ ከሆነ፣ ምቹ ያልሆነ አልጋ ላይ መተኛት፣ የአካል ብቃት እንቅስቃሴ አለማድረግ፣ አስፈሪ ፊልሞች ወይም ቅዠቶች በተከታታይ ማየት፣ ሊተኙ ሲሉ ከመጠን በላይ መብላት፣ የአይምሮ መታወክ በሽታዎች ለምሳሌ የጭንቀት በሽታ ወይም የድብርት በሽታ፣ አንዳንድ መድኃኒቶች ለምሳሌ የደም ግፊት መድኃኒት፣ የድብርት መድኃኒት ወይም የአስም መድኃኒቶች። በተጨማሪም አንዳንድ የህክምና ሁኔታዎች ለምሳሌ የልብ ህመም፣ የአስም ህመም፣ የካንሰር ህመም፣ የስኳር ህመም፣ የማያቋረጥ ህመም መኖር፣ የታይሮይድ ችግር፣ የፓርኪንሰን በሽታ እና የመርሳት በሽታዎች ለእንቅልፍ እጦት ሊያጋልጡ ይችላሉ። የተለያዩ ከእንቅልፍ ጋር የተያያዙ በሽታዎችም ለምሳሌ እንደ ስሊፕ አፕኒያ ወይም በሚተኙበት ጊዜ ለመተንፈስ መቸገር ለእንቅልፍ ማጣት ሊያጋለጡ ይችላሉ። ሌላ ደግሞ ካፊን፣ ኒኮቲን ወይም አልኮል የያዙ ነገሮችን መጠቀም። አልኮል እንቅልፍ ቢያመጣ ጥራት ያለው እንቅልፍ እንዳተኙ ያደርጋቸዋል። በመጨረሻም በቤተሰብ ውስጥ የእንቅልፍ እጦት ታሪክ መኖር ያካትታል። የእንቅልፍ እጦት እንዴት ይመረመራል? የእንቅልፍ እጦት በዋነኝነት መኖሩ የሚታወቀው የህክምና ምልክቶች ላይ በመመስረት ነው። የእንቅልፍ እጦቱ የመጣው በሌላ የጤና እክል ከሆነ ክል የሚደረጉ ምርመራዎች ይኖራሉ። ሐኪሞት ሊያደርገው የሚችለው ምርመራ አንደኛ አካላዊ ምርመራ ነው። ይህም በታይሮይድ እጢ ምክንያት ወይም በተለያዩ የጤና እክሎች ምክንያት የመጣ እንቅልፍ መዛባት ከሆነ ለማወቅ ይጠቅመዋል። ከዚህ በተጨማሪ የእንቅልፍ ልምዶ ግምገማ ይደረግበታል። ይህም ስለ እንቅልፎ የተለያየ ጥያቄ ይጠይቃሉ። በተጨማሪም ስለ እንቅልፍ ልምዶ፣ የእንቅልፍ ዘይቤዮ፣ የእንቅልፍ ንቃት ሂደቶ የተለያዩ መጠይቆች እንዲሞሉ ይደረጋሉ። ከዚህ በተጨማሪ ለሁለት ሳምንት ያህል የእንቅልፍ ደብተር ወይም እንዲጠቀሙ እና የእንቅልፍ ሁኔታዎትን እንዲመዘግቡ ይደረጋሉ። ሌላኛው ምርመራ ደግሞ የእንቅልፍ ጥናት ወይም ስሊፕ ስተዲ ሲሆን ይህም በማሽን በመጠቀም የአንጎል ሞገዶችን አተነፋፈሱን፣ የልብ ምቶትን፣ የአይን እንቅስቃሴዎችን እና የተለያዩ የሰውነት እንቅስቃሴዎችን ለመከታተል እና ለመመዝገብ ይጠቅማል። መንስኤው ግልጽ ካልሆነ ደግሞ የአንጎል ኤም አር አይ ሊታዘዝሎት ይችላል። እንቅልፍ ማጣት በምን ይታከማል? እንቅልፍ እጦትን ለመከላከል በዋነኝነት የእንቅልፍ ልምዶትን ማስተካከል አለብዎት። ከዚህም በተጨማሪ ሐኪሞት የእንቅልፍ እጦት ቴራፒ ሊያዝልዎት ይችላል። ይህም ያሉትን መጥፎ ልምዶች ለማስተካከል እና ለመቀየር ይረዳዎታል። በዚህ ካልተስተካከለ ደግሞ የእንቅልፍ እጦት መድኃኒቶች ሊሰጡት ይችላል። እነዚህ መድኃኒቶች ቶሎ ለመተኛት ወይም እንዳይነቁ ለማድረግ ይረዳሉ። ነገር ግን በዚህ መድኃኒት ላይ ብቻ መተማመን የለብንም። ከእነዚህ መድኃኒቶችን በተጨማሪ የቴራፒውን ህክምና ማድረግ ይጠበቅብናል። እነዚህ መድኃኒቶች ቤንዞዳያዜፒንስ፣ የእንቅልፍ እጦትን የሚያስተካክሉ የጸረ ድብርት መድኃኒቶች እና ሜላቶኒን ያካትታሉ። በዚህ ዙሪያ ጥያቄ ጥያቄ ካለት ኮመንት ሴክሽን ላይ ያሳውቁን። የስነ አእምሮ ሐኪም ለማማከር የዊኬር መተግበሪያን ከፕሌይ ስቶር ላይ አውርደው ይጠቀሙ። በሌላ ቪዲዮ እስክንገናኝ ቸር እንሰንብት።